ሰው እናንተ ላይ ሲህር ወይም ድግምት እንዳያሰራባችሁ መጠንቀቅ ያለባችሁ ስድስት ነገራቶችን ነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ላይኩ ለብዙ እህቶች እንዲጠነቀቁ ይረዳችኋል። እንደዛ ሊሉበት የቻልኩበት ምክንያት አብዛኛው ኢትዮጵያውያን ሴት በየትኛውም አገር ላይ ወደ ሀገር ስትገባ በቁርአን ቦታና እንዲሁም በጸበል ቦታ ይገኛሉ ማለት ነው። አብዛኞቹ በድግምት ነው የሚሰቃዩት ማለት ነው። ስለዚህ መጠንቀቅ ያለባቸው ቢያንስ ድግምት ሀቅ ነው። ቁርአን ላይም አለ፣ ረሱል አለ ሰላት ወሰላም ላይም ሲሂር በጸጉራቸው ተደርጎባቸዋል። አሁን አንደኛና ዋነኛው መጠንቀቅ አለባችሁ፣ በየትኛውም ቦታ ላይ በመዳም ቤት መሆናችሁ፣ በየትኛውም ቦታ ላይ ሞዴስ የተጠቀማችሁትን ሞዴስ ዝምብላችሁ እዛው ባስኬት ውስጥ እንዳታስቀምጡ። የተጠቀማችሁት አላጥ ውል ሳታስቀምጡ ሳይውል ሳያድር ልክ እንደተጠቀማችሁ ትልቅ ገንዳ ላይ የቆሻሻ ገንዳ ላ አደለ እዛ በፌስታል እንዳይሸት ማንንም ሰው እንዳይረብሽ አድርጋችሁ ሽታውን ባስኬት ላይ ትልቅ ባስኬት ላይ ውጭ አውጣታችሁ ጣሉ። ወይም ደግሞ እቤት ውስጥም ያለው ቆሻሻ ውጭ እስክታስወጡት ድረስ ከስር አድርጉት ማንም እንዳይጠረጥር ማለት ነው። ሁለተኛ፣ ጸጉራችሁን ካበጠራችሁ አንድ የጸጉራችሁ ዘለላ እንኳን ማንም ሰው ማግኘት ወይም ማየት የለበትም። ጸጉራችሁ እንዲህ ነው የምታደርጉት፣ ስብስብ አድርጋችሁ አንድ ፍሬ ሳይቀር ሽንት ቤት እንትን ላይ ሽንት ቤቱ ጉድጓድ ውስጥ ታስገቡና ፍላሽ ታደርጋላችሁ ማለት ነው። ስለዚህ ማንም አያገኘውም ማለት ነው። ምክንያቱም አብዛኛው ሲሕርና ድግምት እንደሰማሁት እንዳዳመጥኩት ከሆነ በሞዴስ እና በጸጉር ስለሚሰራ። ሶስተኛ ፓንታችሁ የምትጠቀሙት ፓንት ገደብ ሊኖረ ይገባል። አንድ አራት ልትጠቀሙ ይገባል። ያንን ፓንት ደግሞ ማወቅ አለባችሁ። በየቀኑ የምትለብሱት ፓንት ልክ ሻወር ስትገቡ ምናምን የምትቀይሩ ከሆነ ሻወር ገብታችሁ እጥብ አድርጋችሁ እዛው ሽንት ቤት ላይ ማስጣት ወይም ድብቅ ቦታ ላይ ማስጣት ይኖርባችኋል። ምክንያቱም አብዛኛው እናንተ ላይ ሲሂር ምናምን ለማሰራት የፈለገ ሰው ፓንቱን አንስቶ ይወስዳል። በዛ ሲህር ሊያሰራባችሁ ስለሚችል ማለት ነው። ሪያሊቲው ነው። አራተኛ እንዲሁም ጡት ማሳጃችሁ እንዲ ልክ እንደ ፓንታችሁ እጥብ አድርጋችሁ ሰተር ባለ ቦታ ላይ ማስጣት። የምትለብሱት ጡት ማሳጃ ስንት እንደምትለብሱና የትኛው መቼ እንደምትለብሱ ማወቅ መቻል አለባችሁ። ምክንያቱም ሲጠፋ የማግኘት እድላችሁ ወይም እንደ ጠፋ የማወቅ እድላችሁ ሰፊ ስለሚሆን ጡት ማሳጃ የት ጠፋ ብላችሁ እንድትፈልጉ እንድትጠነቀቁ ይረዳችኋል ማለት ነው። ሌላ ደግሞ ይህ ቆንጆ ቆንጆ ፎቶዎች አምስተኛው ማለት ነው። ቆንጆ ቆንጆ ፎቶ ሊፕስቲክ ምናምን ጥሩ ልብስ ለብሳችሁ ምናምን ፖስት አታደርጉ፣ ወይም ጓደኛችሁ ጋር አታስቀምጡ፣ ወይም ደግሞ መዳሞቻችሁ ጋር እንዳይደርስ፣ ወይም የሆነ መዝናኛ ቦታ ሄዳችሁ ምናምን በመዳሞቻችሁ ስልክ ፎቶ ባትነሱ ይመረጣል ማለት ነው። ምክንያቱም ብዙ ጊዜ አሁን ጓደኛ ሊሆን ይችላል፣ መዳሞችም ሊሆን ይችላል፣ እዛ በዛ ፎቶ ስለሚያሰሩባችሁ። እኔ ካያችን ብዙ ጊዜ ቪዲዮዎቼ ላይ ፊልተር የለም ጥርጥር ልብስ ምናምን ነገር ለብሼ ሚዲያ ላይ አልወጣም። እንደምታየኝ ልክ ስራ በምሰራበት ልብስ ወጥቼ አወራለሁ። አለቀ። ማንም ሰው ልብ አይለውም። ማንም ሰው እንትን ሊለው አይችልም። ማንም ሰው ሊስብ አይችልም ማለት ነው። ምክንያቱም ቤት ውስጥ ካማርን፣ ለቤተሰቦቻችን የሚያውቁን ለእኛ የሆኑ ሰዎች ካወቁን፣ እኛ ራሳችን ካወቅን በቂ ነው። ሚዲያ ለሚዲያ ቆንጆ ቆንጆ ፎቶችን በተለይ ቴሌግራም ምናምን ላይ ፖስት እንዳታደርጉ። ያን የቴሌግራም ፎቶ ምናምን እናንተን ለማጥመድ ወይም እናንተ ከአላማችሁ ለማሰናከል እጅግ በጣም እድሉ ሰፊ ነው። በጣም ተጠንቀቁ ማለት ነው። እንደምታውቁት አብዛኛው እህቶቻችን እንደዛ ተደርጎባቸው ይሰቃያሉ። አኪም ቤት ይሄዳሉ፣ ምንም አይነት በሽታ የለብሽም ይባላሉ። እዚህ ሀገር አሁን አረብ ሀገር የምትኖረው አብዛኛው የተደገመባቸው ቶች ኢቨን ቁርአን ቦታ ራሱ የሚወስዳቸው ሰው የለም። ምክንያቱም ቁርአን ቦታ ለመሄድ ራሱ ሰው ያስፈልጋል። ምክንያቱም ብቻችሁ መሄድ አትችሉም። የራሳችሁ የሆነ ሰው ስለሚያስፈልጋችሁ እኛ ደግሞ የራሳችን የሆነ ሰው አጠገባችን ስለማይኖር እዛ ቦታም ሄደንም መዳንም አንችልም ማለት ነው። ስለዚህ አብዛኛ እህቶች የምነግራችሁ ነገር ቢኖር ልክ ሀገር ስትገቡ ምንም አይነት ትዳርም ይሁን ወይም ንግድም ይሁን ምንም ይሁን ከመጀመሪያችሁ በፊት ቁርአን ቦታ ሄዳችሁ ከእናታችሁ ጋር ቁርአን ሰባት ቀን ቢቀራባችሁ የተሻለ ይሆናል ማለት ነው። ምክንያቱም አብዛኛ እህቶቻችን ለምንድን ነው አገር እንደገቡ በሳምንት ወይም ደግሞ በአስራአምስት ቀን የመዳን ቤት የሚናፍቃቸው በሰላም ይመስላችኋል? ሰው እንዴት ብር እያለው ስንት አመት ደክሞ ለፍቶ አሁን የራሱ ቤት ገንብቶ የራሱ ስራ ፈጥሮ መኖር እየቻለ ገንዘብ እያለው እንዴት የመዳም ቤት ይናፍቀዋል በጤና ይመስላችኋል ስለዚህ የአብዛኛ እህቶች ስህተት ይሄ ነው በቃ እናንተ ለክፋት እኮ ላይሆነች አሁን ለምሳሌ እድሜ ልካችሁ መዳም ቤት እንድሰሩ በጣም ብዙ መዳሞች ያሰራሉ በነገራችን የእውነትን ነው ብዙ ያበዱ ምኔ አቅማቃቸዋሉ ምንዲ ሚዲያ ላይ ተደግሞባቸው ከዛ በኋላ ቁርአን ቤት ሲወሰዱ መዳም እንዳሰራ እንዳሰራችባቸው። እንትን የሚናገሩ አሉ ማለት ነው ሲቀራባቸው ስለዚህ ከማንኛውም ሰው አብዛኞቹ ጓደኞች አሁን ደግሞ ተጠንቀቁ ምክንያቱም ጊዜው በጣም አስፈሪ ነው ከመሬት ተነስተው የእናንተ ደስታ ማያስደስታቸው የእናንተ ፍቅር ህይወት የእናንተ የስራ ህይወት የእናንተ በቃ ሳቅ የእናንተ አእምሮባችሁ እንድትኖሩ የማይፈልጉ ሰዎች ምቀኛ ሰዎች አሉ ስለዚህ ከነሱ መጠበቅ አለባችሁ እላችኋለሁ ለቻናሌ አዲስ ከሆናችሁ፣ ላይ በጣም ያስቃኝ ነገር ልንገራች ባት አንዷ እህቴ ባለፈ በሰራሁት ቪዲዮ ላይ ፓንቴ ጠፍቷል፣ ሊሰራብኝ ይችል ይሁን ወይ አለች። እና ተጠንቀቁ፣ የምሬን ነው። ፓንታችሁ መጥፋት የለበትም። ሌሽ ይጠፋል ያኔ ፓንት ምን ያደርጋል? በጣም ተጠንቀቁ። ፓንታችሁ ከጠፋ ቤት ውስጥ ፈልግ ወይ፣ ከቤት ከጠፋ የት ሊሄድ ይችላል? ገምቱ እናንተ ማለት ነው። ሌላ ደግሞ አብዛኛ እህቶቼ ከኮንትራት ቤት ልጠፋ ነው የምትሉኝ እህቶች አላችሁ። አንዷ እህቴ ምናለች? አንድ ሺ አምስት መቶ ነው የሚከፈለኝ፣ ነገር ግን አስር አመቴ ነው፣ ኔት የለም፣ ልጥፋ ወይስ ሀገር ልግባ አለችኝ። እኔ ግን ምርጫ የሚሆነው አገር ብትገቢ እመርጣለሁ ማለት ነው። ለምን የአገሩም ኑሮ አይተሽ ከዛ በኋላ ደግሞ የራስሽ አካውንት ነበር ከፍተሽ በሰው ስም ያለ ነገር ካለ ወደ ራስሽ ስም አዘዋውረሽ ወደ ስደት ተመልሰሽ ብትመጪ ወይም ደግሞ እዛው አርፈሽ ትዳርሽን ይዘሽ የራስሽ የሆነ ስራ ፈጥረሽ ወልደሽ ከብረሽ አገርሽ ላይ ብትኖሪ እላለሁ። አቅሙ ካለሽ ከሌለሽ ግን ተመልሰሽም ራስሽን ነጻ አድርገሽ ታክመሽ ታይተሽ የስራ ብትመጪም ኖርማል ነው፣ ችግር የለውም። አንዷ እህቴ ደግሞ ደሞዜሽ አምስት ነው ልጥፋወይ፣ ኔት የለኝም ልጥፋወይ። ኔት አንድ ሺ አምስት መቶ ከተከፈለሽ ኔት በራስሽ ገንዘብ ገዝተሽ መስራት ትችያለሽ። አሁን መጥፋት በጣም ከባድ ነው። ጠፍተው የሚሰሩም ራሱ ሺ አምስት ነው የሚከፈላቸው። ግን በጣም ብዙ ነገር አለ። ጠፍተሽ ስትሰሪ የቤት ክራይ ሊኖር ይችላል። ስራ ልትፈች ትችያለሽ። ስራ ፈተሽ ቁጥር ደግሞ ደሞዝ የለም። ታቃላችሁ፣ ሁላችሁ ማለት ነው። ዛሬ የነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ቪዲዮ እንገናኛለን። ሰላም አሌኩም